ኤፍራታ ያፌት ጋር ሄዳ ከስራ ቦታ ተመልሳ መጣች። በጣም አማስ ስለነበረ ምክንያቱም እርግዝናው እንግዳይ ኤፍራታን እያቅለሸለሻት ይገኛል። ሌላኛው ትልቁ ጉብዳ የአቤል እናት እዛ ቤት ዘው ብላ መጣች። እናም ይህን ያየችው ኤፍራታ ደነገጠች። ኤፍራታ ተውጭ መታ አረፍ እንዳለች የአቤል እናት በሩን ቆረቆረች። ኤፍራታ ስትከፍትላቸው የአቤል እናት ናቸው። እንኳን ደህና መጡ፣ ግቢ፣ ቁጭ በይ በማለትም ቡና አፍልታ አስተናገደቻት። ልጄ እዚህ መቶ አስቸግረኝ ምን ሆነው? ስትልም ድንገት አቤል ሲመጣ እናቱን አገኛት። እናት ዮሀን መተሻል እንዴ? በማለትም ጠይቃቸው፣ እርሳቸው ምነው ልጄ ምንሆንክብኝ ቤቱን ጥለህ ብቻ አሉት እማዬ፣ እኔ ከዚህ በኋላ እዚህ ነው የምኖረው። የአጎቴ ሚስት ብቻችንን ከምኖር አብረህን ኑር ብላኝ ነው አለ። የራሱን ስራ ወደ ኤፍራታ እያላከከ ያፌት ኤፍራታን እንዲጠረጥራት ይበልጥ እያደረገ ይገኛል። እናም አድል እንደ የአጎቴ ሚስት አላት። አው አው አለች ኤፍራታ። ኤፍራታ፣ አስደንጋጭ ዜና ተፈጠረ። እሱም ምንድን ነው? የያፌትንና የናታንን የደኤልኤን ምርመራ አድርጋ ነበረ። እሱ ውጤት ደርሷል ተባለች። አሁን ሌላ ትልቅ ጦርነት ይከፈታል። ገኒ ደግሞ በጉልበት እምቢ ብላ እነ ያፌት አካባቢ ጉልት እየሸጠች ነበረ። እናም እዛ ሄዶ አቤል እሷን ስላናገራት ዳግም እና አቤል እየበለጠ ተጣሉ። ዳግምም እናቴ አጠገብ ምን አባክ ልሰራ ነው የመጣው ሁሉንም ነገር ትችላለሁ እህቴን እንደፈለግ ካርጋችኋል ግን በእናቴ አልደራደርም በማለትም ተጣሉ ግን አቤል የዋዛ አይደለም ወንድ ወጥቶሻል እያለም ቀለደበት ገኔ ሩጣ ሄዳ እየተጣላችሁ ነው እንዴ ተው ልቀቀው በማለትም ልጇን አስለቅቃ ይዛ ሄደች አቤል ግን ከኔ ጋር ባትፈታተን እና ባትመላለስ ነው የምሻለው። አለዛ እኔ አቤል ነኝ፣ ምን እንደማደርግ እና ምን እንደማጋጠም አታውቅም ብሎ ዛተበት። ዳግምም እየፈለግከውን ማድረግ ትችላለሁ በማለትም ተያያዘው። ሌለኛው ነገር እንግዲህ አሁን ትልቅ ችግር የተፈጠረው ይሄ ቤዝ ይሄ ዳራ እናት እና እንዲሁም ወንድሟ ናውድ ሲያወሩ ዳራ ሁሉንም ነገር ሰማች። እናቷ አባቷን እንዳስወገደችው አወቀች። አባቴን ያሰናበተችው እናቴ ናት ማለት ነው አለች። እስከ ዛሬ ስትፈርድ የነበረው በወንድሟ ነበረ። በጣም ያሳዝናል። አሁን ከቤት ወጥታ መጠጥ ቤት እየጠጣች ትገኛለች። የዳራ እናት ለናታን ደውላ እባክህን ልጅ የት ናት ያለችው ትቆጣናለች ወይም ብላችሁ ደብቃችሁ ከሆነ እኔ ምንም አልልም አለችው። እሱ ግን ነጋ አይደለችም እውነት በማለትም ነገራት። ስደውል ልላት አታነሳም፣ እባክህን አንተ ስልክ ታነሳለች እባክህ ደውልህ ያለችበት ቦታ ወይም ደግሞ ይዘህሌና በማለትም ጠየቀችው። ዳራ ጋር ደውሎ ሲጠይቃት፣ በዚህ ሰዓት ማንንም ማግኘት አልፈልግም። አንተም ብቻ ነው አንተ ቤት ይዘህ የምትሄድ ደሆነ እሺ አለች። ዳራ ሰላም። ውድና የተከበራችሁ የቻናላ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። እነዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሐረግ ከባለፈው የቀጠለ ይዘን መጥተናል። እንግዲህ የዳራ እናት ሁሉም ወንጀሏን አቁባታል ማለት ነው። ዳራን እንግዲህ ትምህርት ቤት ሄድኩ ብላ ሹፌሩን ሸውዳ ነበረ። እናም ተመልሳ ናታን አላገኘችም። ስራ ነኝ፣ ማታ እንገናኛለን ሲላት ከቤት ወጥታ የት ነበር የሄደችው? በጣም በሚያሳዝን ሁኔታ ያፌት ማንም ናታን ጋር እምቢ ሲላትም እቤት ተመልሳ እየሄደች ነበረ እቤት ናውዲና እናቷ ሲጨቃጨቁ ሁሉንም ነገር ሰማች። ናውድ በጣም ስሜታዊ ሆኖ አንቺ ነሽ የእኔን አባት ማይረባ እምትይው፣ አባቴን ምን አድርገሽ ከዚህ አለም እንደ ሰዋሽው በደንብ ታውቂያለሽ። አንቺ አሁን አፍ ኑሮሽ ነው የኔን አባት እንደዛ የምትናገረው? እማዬ፣ ወይስ ደግሞ ይህን አጸያፊ ስራሽን፣ ወይስ ደግሞ ምኑን ልንገርሽ እንዳላወቀ እየሆንኩል ስላለፍኩሽ፣ ይህ አጸያፊ ስራሽና ሀሽሽ እየሸጥሽ እረ ስንቱን ልንገርሽ? ሴቶችን ወይስ ሴቶችን በማለትም በቦርሳዋ የደበቀችውን የጠጣር ነገር ህገ ወጥ ስራዎችን አየባ ደነገጠች። እኔ እኮ እንደዛ ማለት ፈልጊያ አይደለም አለች። አሁን የዳራ መጥፋት ለናውድ አትነግረው። ተጣልተዋል። ናውድና ቤዝም አሁን ከከተማ ወጥተው በዛውም ህይወይን እንደምትፈልጋት ነገራት። ደስተኛ ሆነች። ሉሌት እንግዲህ ናውድና ቤዝ የሚያወሩትን እያዳመጠች ለምን ማድረግ የቅናት መንፈስ በማያገባ ገብታ ምናለ አለ ለውዱ አድርገችው። እኔን ብሰማ ምን እያለሽ ይሆን ደሞ ናታን አይፈቅድልኝም ትላለች እኮ አታፍርም እያለች ተተቅ ለሰለስ ተለጥፋ እንደ ሲስት ስታዳምጥ ጽዮን ከላይ ደርሳ ቦጫጭቀቻት፣ ጮኸችባት። ሎሊትም ደንግጣ እኔኮ ስፖርት እየሰራው ነው እንጂ ሌላ ምንም አላረግኩም ወገቤና ሞኝ ነው አለች። ተለጥፋ እዚህ ይዣት ነው ስትልም ቢዝ ምን እየተካሄደ ነው እዚህ አለች። የምታደርጊውን እያዳመጠች እያይሽ ተለጥፋ አለቻት። አንቺ ቆይ የራስሽ ስራ የለሽም እንዴ? ምን አይነት ሰውነሽ? በማለትም ጮሁባት። ሌላው ነገር ጽዮን ሉሊትን ይዛ እመኝኝ ምን እንደማደርግሽ ታውቂያለሽ ጠብቂ ብላ ምዛተችባት። ምናባሽ ልታመጭ ነው አንቺ፣ ስስት ወይስ ልትመርዥኝ? እንደስከዛ ነው አንቺ የሰራሽውን ውሃም ምግብም አልጠጣም አለች። እኔ አሳይሻለሁ ብላ ጽዮንም ጥላት ሄደች። ሌላው ነገር አሁን ገኔ እዛ ቦታ ጉልት ሄዳ መቀመጧ ዳግም አቤልን ድምፅ ስለሰማ ለነሱ ስለነገራቸው፣ ለቢኒና እንዲሁም ለናታን። ናታንና ቢኒ እየሮጡ ሲሄዱ ምንድነው የተፈጠረው ገኒዬ አለ ቢኒ። ምንም አለች። ከዛም ናታንም ደረሰ። ገኒ እዚህ እንዳትቀመጭ ብዬ አልነገርኩሽም አላት። ምን ምን አግቼ ልረጋጋ ልጄን እፈልጋለሁ ስትልም ከዛሬ ጀምረሽ ዝ እንዳትቀመጭ ለሁሉም ጊዜ ያለው አላት። ጊዜ ይወፈተዋል ሲላትም በጣም ተናደደች። ና በናታን ሀይል ሀይል ነገሮች ተናገረች። ለኢፉዬ ሲል ጊዜ ይፈታዋል አይደል? ጊዜ አይኖራም አንተና ይፍራታ ከተፋቀራችሁ እስካሁን ድረስ ምን ምንድን ነው የተፈጠረው አለችው። ገንዬ እኔ ባንቺ አልፈርድም፣ ልክ ነሽ ግን ቢሆንም ደግሞ ትንሽ ጊዜ ጠብቅኝ አላት። ገኒ ግን በጣም ስሜታዊ ሆና ተናደደችበት። በጣም በሚያሳዝንም ሁኔታ ተናገረች። ቢሊንም እንደዛው አልነቃነቅም ከዚህ ልጄን አምጡልኝ ስላቸው እናመጣት አለን እያላቸው ይሄው የውሃ ሽታ ሆና ቀረች። ልጄ ናፍቃኛለች አልፈልግም፣ አለች ገኒ። በጣም ተናደደች። ከዛም ለምነው ከዛ ቦታ እንድትነሳም ናታን ሲጠይቃት እሽ ብላ ወደ ቤት ሄደች። አሁን ኤፍራታ አንድ ስልክም ጮኸላት። ያፌት ቆይቶ ሲመጣ ምንድን ነው የተፈጠረው? ያፌት ባልጠበቀው ነገር አቤል ከቤት እንዲወጣ አስጠንቅቆት ሄዶ ነበር። አቤል ግን ተንሰራፍቶ ቁጭ ብሎ አገኘው። እናም የእኔ ንግስት ደውሎ ያፌት የእኔ ንግስት ተቻለሽ አላት። አዎ ደህና ነኝ እቤት ገብቻለሁ አለችው። ይኸውልሽ ስምጣ ሐኪም ቤት መሄድ አለብሽ ሲላትም አይ አል በቃ ተሽሎኛል፣ ዝም ብሎ ነበር። በተደጋጋሚ እያመመሽ ነው፣ በደንብ መታየት አለብሽ ሲላትም አልፈልግም አልፈልግም አለችው። ከዛም እሺ በቃ በማለትም ድርቅናሽ በቃ ማታወጣ ብለን እራት እንበላለን ሲላትም እኔ አልፈልግም መውጣት አልፈልግም ያፌት አለችው። እናም አሁን ኢፍራታ የእርግዝና አስደስቷታል እናም ሆዷን እየደባበሰች ደስ የሚል ስሜት እየተሰማት ቢሆንም ግን ደግሞ በዙሪያው ያሉ አረመኔ ሰዎች እያሰቃዩት ይገኛሉ አሁን ሁሉንም ነገር መጋፈጥ እንዳትችል አቤል ሰተት ብሎ እዛ ቤት ገብቶ በናታን እያስፈራራት ይገኛል። ናታን አሁን የዳራ እናደውላለት ዳራን ፈልገ አምጣለኝ ስላለችው እየተንከራተተ ይገኛል። ዳራ መጠጥ ቤት እንዳለች ስትነግረው ያለችበትን ቦታ ንገሪኝ ሲላትም፣ የት ልትወስደኝ አንተ ቤት ከሆነ አለችው እና እናት ሽኮ በጣም ተጨንቃ እያለቀሰች ነው ሲላትም፣ ከዚህ በኋላ ማንንም ማገኘት አልፈልግም ከአንተ ውጭ አይ የምትል ከሆነ አንተ ቤት የምትወስደኝ ከሆነ ኦኬ፣ ግን ደግሞ ካልሆነ ጓደኞች ጋ አድራለሁ እንጂ ከቤተሰቦች ጋር አልመለስም አለችው። ናታንም እሽ በቃ ያለሽበትን ቦታ ንገሬ ብሎ ሄደ። በዚህ አጋጣሚ ምን ያጋጥመው ይሆን እውነት የያፌት ሰዎች ያገኙታል ናታንን ሉሊት ደግሞ በተባለችው መሰረት ይህ የያፌት እንደ ጠይቃት ግቢውን እያንዳንዱ ፎቶ አንስታ ላከችለት እናም ዳራ ጋር ሄዷል ግን ደግሞ ሲመለስ ምን ያጋጥመዋል አሁን ቤዝ ሻንጣውን ሸግፋለች ወደ ውጭ ማለቴ ከ ከተማ ውጭ ወደ ገጠር ወጥተው ጥሩ ጊዜ ናውድም ስለደበረው ማሳለፍ ይፈልጋል። እናም አሁን ግን ትልቁ ጉብዳ ነገር ምንድን ነው? ኢፉየ በጣም በሚያሳዝን ሁኔታ አልጠበቀችውም። ደስታም ድንጋጤም ይዟታል። እና ናውድቪዝን እንሄር ስላላት ለመሄድ ተዘጋጅታለች። ግን ደግሞ ጽዮን ለምንድን ነው ብላ ስጠይቃትም ልብሶችን አንዳንድ ማልፈልጋቸውን ከሻንጣ ልጨምራቸው ብዬ ነው አለቻት። አረዋክሽ አይደል አለች። ከዛም ነቃችባት። በቃ ልጁ ግን ገራም ነገር ይመስላል አይደል አለች። አዎ በጣም አለቻት። ውድሸዋል አይደል ስትላት፣ ምን አፈቅረዋለሁ ማለት አይደለም፣ በጣም ነው የምወደው፣ ግን አፈቅረዋለሁ ማለት አይደለም አለች። ከዛም አይደል እንደዛ ነው ይሁን አለቻት። አሁን ቤዛ የጓደኛዋ የህዌ መጥፋት ህውዬ፣ ለምንድን ነው ለእኔ አንድ ቃል መናገር ያልቻልሽው? እኔ አልቻልኩም። በየት ብዬ ልፈልግሽ? እያለች ብቻዋን እያሰበች የህዩን ፎቶ እያገላበጠች በስልኳ ላይ ታያለች። እናም የአፌት ከውጭ መጥቶ ፊት ለፊቱ አቤልን ሲያገኘው አንተ ምን አባክ ትሰራለህ? አልሄድክም ሲለው አልሄድኩም እንዴ አግ የአጎቴ ሚስት እኮ አትሂድ እዚሁ ሆን ብላ ለምናኝ ነው አለ። ምን የኔ ንግስት አለ ከዛም ቀጠለ እና እናቱ ደወለችለት ለያፌት፣ የአቤል እናት ከዛም ምን ሲልም እሺ ልጄ እኮ አንተ ጋር ስራ እንደያዘ ሚስቱና ሚስትህና ልጅ የነገሩ የስትለው ምን ምን እያረግሽ ነው የኔ ንግስት አለ። ኤፍራታ በአጋጣሚ የሀኪም ቤት ስልክ ተደወለላት የናታንና የአፌት ውጤት መድረሱ ተነገራት። አሁን ተነገጠች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ